ሩታና አብርሃም ላይ እንደሚታረቁ ተስፋ እያየን ነው። እናታችን ምን አለች? ሩታ ያሁንኔ አዳምጡ። የተሸከምሽው ልጅ ያለ አባት ምንም ድምቀት የለው። እናቴ፣ እንዲሁ ምን ባደርግልሽ፣ ምን ባደርግልሽ ነው እንችን እኔ ማስደሰት የምችለው? ፋሚሊ የምሬ ነው። በቃ ምንም ወጣም ወረደ፣ ፋሚሊ ወጣም ወረደ ባልባል ነው። ሚስት ሚስት ነች፣ ትዳር ትዳር ነው፣ ልጅም ደግሞ ልጅ ነው። ፋል የማይቀለድበት ነገር ቢኖር ይሄ ነው። አለቀ። የምሬ ነው፣ ይሄ ነው። እናታችን አስደስታችሁናል። የምሬ ነው፣ ደስ ብሎኛል። እንደዚህ ደስ ያለው ሰው እባካችሁ ላይክ እያደረጋችሁ ኮሜንት ላይ ደግሞ እባካችሁ አብርሃምም ሩታም ታረቁልን የምትሉ ሰዎች ጻፉላቸው። ሁለቱም ይመለከቱታል፣ ያዩታል። ፋሚሊ እርግጠኛውኝ ነው የሚነግራችሁ ይሄንን ቪዲዮ ፖስት ሳረገው ለሁለቱም ነው የሚልክላቸው። አባት የሚስቱን አዳምጡ ጭንቀት ማየት አለበት በደንብ። አዎ ማየት አለበት በደንብ እና እሱ መገኘት አለበት ነው የሚልሽ። እናት መቼም እሩታ፣ ከእናትሽ ከእናትሽ ሌላ ሰው ቢነግርሽ እሺ አሁን ግን እናትሽ ነው እየነገረችሽ ያለችው። ምን ያክል ምን ያክል እናንተ ቤተሰቦች ልጆቻቸው ልጆቿን እንዴት እንዳያሳደገች ታውቃለች። በብዙ ነገር ትበልጥሻለች። በብዙ ኤክስፔሪንስ ትበልጥሻለች። ስለዚህ እናትሽ ነች የምትጠይቅሽ፣ እናትሽ ነች እያወራች ያለችው። እንደዚህ ፊት ለፊት ከጎን ያለችዋ እህትሽ ነች። እህትሽም ከአንቺ የተሻለ ኤክስፔሪንስ አላት። በደንብ ባላቸው እናቶች ደግሞ የሚናገሯት ነገር እያንዳንዷ ነገር ጠባትልም። ፋሚሊ የምሬ ነው ምነግራችሁ፣ እያንዳንዷ ነገር ጠባትልም። እባክሽ የይቅርታ ልብሽን አዘጋጅው፣ የምሬ ነው ዝግጁ አድርጊው። አብርሃምም ይህን ቪዲዮ እየተመለከትክ እንደሆነ እናቃለን እናውቃለን። ፋሚሊ በደንብ ነው የሚመለከተው። ሶ ያለብህን ችግር ብታስወግድ ይሻላል። ሄርሜላን ከህይወት አስወጥተህ ነገ የልጅህ እናትን መጠዚ ብትንከባከብ ይሻላል፣ የሰው ሰው ከምትንከባከብ። ከዛ ምንም አያስፈልግህም። ይህ አላስፈላጊ የሆነ ነገር ነው። የምሬ ነው፣ አላስፈላጊ የሆነ ነገር ነው። ነገ ከነገ ወዲያ የሚቆጭን ነገር ባታደርግ የተሻለ ነው። ዛሬ ላይ የምታስፈልግ ሩታ ነች፣ ሚስት ነች፣ ቤተሰብህ ነች። እንዴ ቤተሰብህ ነች። ከዚህ በላይ ምንም ልንላ አንችልም። እሷ ነች በዚህ ሰዓት ካንተ ጎን መቆም ያለባት። እሷም እንደዚያው በተመሳሳይ አንተም እንደዚሁ በተመሳሳይ ከእሷ ጎን መቆም ያለበት አንተ ነህ፣ ሌላ ሰው አይደለም። ሌላ ሰው መጦ ከጎኗ እንዲቆም አትጠብቅ፣ አትጠብቅ። የፈለገ ነገር ልትገፋ ትችላለች፣ ነገር ግን ሚስት እስከሆነች ድረስ የትም ድረስ መሄድ አለብህ። የትም ድረስ የገባችበት ገብተህ ጉልበቷ ላይ እየወደቅክ በቃ ፍቅር ማለት ትዳር ማለት ለሌላ ሰው አሳልፋችሁ ራሳችሁን መስጠት ማለት ነው። የምሬን ነው። መስጠት ማለት ነው። ለሰው ነው የምትኖሩት። ትዳር ከመሰረታችሁ ለሰው ነው የምትኖሩ፣ ለራሳችሁ አይደለም። ለምትወዱት፣ ለምታፈቅሩት ሰው፣ ለልጆቻችሁ ስትሉ ነው እንጂ የምትኖሩት ለራሳችሁ አስባችሁ ተቆርቆራችሁ። የምሬን ነው የምነግራችሁ። እንዴ ይህንን ይህንን ንግግር አዳምጡ አዳምጡ ምናልባትም በንጹህ ልባችሁ የምታዳምጡ ከሆነ ኦዲንሶችም እርግጠኛው ኛ የምነግራችሁ ይጠቅማችኋል ብዬ ተስፋ አደርጋለሁ። አባታችን የተናገሩት አንድ ንግግር አለ። እሱን አዳምጠን መለስ። ትዳር የሚደከምለት ነው። ፍቅር የሚደከምለት ነው እንጂ ሰጥቶ መቀበል አይደለም። ሲወዱን መውደድ አይደለም። በክርስትና መቻል ነው እንጂ መቻቻል የሚባል ነገር የለም። መቻቻል የእናንተ መርህ ነው። ክርስትና ውስጥ መቻል ነው እንጂ መቻቻል የሚባል ጉድ የለም። ምን ማለት ይመስላችኋል? መቻቻል ማለት የሚችልህን ምን ትላለህ ነው እ? የሚችልህን ምን ነው? የማይችልህንሳ የዚህ ግልባጩ አትቻል ነው መቻቻል እስከ ቻለህ ድረስ ቻለው በዚህ ነው በክርስትና ግን መቻል ብቻ ነው ያለው መቻል ብቻ ነው የምትወዱን የሚወድህን ለምትወደው የሚጠላህን ነው ጠላቶቻችሁን ውደዱ ነው ያለው ስለዚህ ባል መውደድ ሊያቆም ይችላል ማዳመጥ ሊያቆም ይችላል። መንከባከብ ሊያቆም ይችላል። ቤቱን ሊተው ይችላል። ሊደከምለት ይገባል። ታሞ የለ ታሞ። ሚስትም እንደዛው መታዘዝ ልታቆም፣ ማዳመጥ ልታቆም ትችላለች። ፍቅር ይደከምለታል እስከምን? እስከ ደም ድረስ። ቃሌዎት ያሰማልን አባታችን ኑሩልን። ፋሚሊ እንግዲህ ከዚህ በላይ ምንም አይነት ነገር እነሱን አንድ ሊያደርጋቸው አይችልም። ፋሚሊ የምሬን ነው። ከዚህ እናትሽ አለች ጎንሽ እህትሽ አለች። በጣም በብዙ ነገር ካንቺ የሚበልጡ ካንቺ አንቺን ያሳደጉ ናቸው። የምሬን ነው። ይባስ ብሎ እናትሽ ተንከባክባ ያሳደገችሽ እንዴት እንዳሳደገችሽ ጠንቅቃ ምታቅ ሰው ነች። የምሬን ነው። ቢያንስ እንኳን እሷን እንትን ብለሽ ነገሩን ፍቱት። የምሬ ነው። ፍቱት። ሩታን አምንሻለው አብርሃምን ግን እየገባችሁ አብርሃም አብርሃም፣ ሄርሜላን ተውና ወደ ልጅህ እናት ተመለስ በሉት ተመለስ በሉት። ሰላም ሰላም! ውድና የተከበራችሁ ዩቲዩብ ቻናል ተከታታዮቼ እንደምን አላችሁ እንደምን ቆያችሁልኝ? ሁሉ ሰላም። እኔ ያለውላችሁ ዛሬም ተመልሼ ከች ብያለሁ። በዛሬ ቪዲዮ ላይ ለየት ያለ ቪዲዮ ነው፣ እሱን አብረን እንመለከታለን። በጣም ትልቅ ተስፋ ያየንበት ቪዲዮ ነው፣ እሱን እንመለከታለን። እስካሁን ድረስ እየተመለከታችሁ ላይክ እንዲሁም ሰብስክራይብ ካላደረጋችሁ ሰብስክራይብ በማድረግ እኔን ወንድማችሁን አበረታቱኝ፣ ወንድማችሁ አድርጉኝ። ቀጥታ ወደ ቪዲዮ እናልፋለን። አለ አባትም ይሆን ነገር የለም በጣም ምንም አባት አባት ነው። ፈጣሪ ነው፣ ከፈጣሪ በታች አባት ፈጣሪ ነው። ስለዚህ ይሄ ፍርድ ቤት የምትሉትንም ነገር እኔ መስማት አልፈልግም፣ ካሁን በኋላ እኛ መስማት አንፈልግም። እናታችን በጣም እናመሰግናለን፣ ክበሩልን። የምሬን ነው። ሩታም በቃ እንደዚህ እኔ አላቅም። የምሬን ነው። ትክክለኛ እናት እናትን ያሳየችን። የምሬን ነው። ትክክለኛና የእናትን ስሜት ነው። አሁን እዚህ ላይ እያየነውም እየተሰማንም እኛም ያለው እንደዛ ነው። የምሬን ነው እና በጣም ደስ ብሎኛል። የምሬን ነው። በጣም ደስ ብሎኛል። እናታችን ቀጥሉበት። ማስታረቅ አለባቸው እርግጠኛ ነኝ። ቤተሰብ እንጂ ሁለቶቹ ብቻ ለብቻ ተገናኝተው በዚህን ሰዓት ሊታረቃሉ ብዬ ማሰብ አልችልም። የምሬ ነው። ትላልቅ ሰው በእውቀት እነሱን የሚበልጥ ሰው መጡ እዚህ ካላናገራቸው በስተቀር ልባቸው ኢጎ ስላለባቸው እልክ ስላለባቸው አልሸነፍ ባይነት ስላለባቸው የሚታረቁ አይደለም። ነገር ግን ቤተሰብ ሲጨመርበት ትላልቅ ሰው ሲኖር የምሬ ነው። ንግግሩ ሁሉ የሚያምር ደስ የሚል አንደበታቸው በጣም የሚገራርም አንደበት ስላላቸው እናቶች የምሬ ነው ያስታርቋቸዋል ብዬ ተስፋ አደርጋለሁ። አይዟችሁ እናታችን። ከመቼው ፍርድ ቤት ምን አሮጣችሁ እናት አባት እያለ ፍርድ ቤት እንዴ! ለሚሰማውስ ቢሆን ትላንት እንዲህ ነበረ፣ ዛሬ ፍርድ ቤት ቆሙ መባል፣ ኧረ በስመ አብ ነውር እኮ ነው። የምሬን ነው ነውር እኮ ነው። እንደዛ ሲፋቀሩ ሰርጋቸውን ዱባይ ላይ ያደረጉ ሰዎች ሰርጋቸውን ዱባይ ላይ ያደረጉ ሰዎች ዛሬ ላይ ሊፋቱ ነው። ፍርድ ቤት ቆሙ፣ ፍርድ ቤት ገተረችው፣ ገተራት ምናምን ነገር ስትባባሉ በጣም የሚደብር ነገር ነው። ዘሙስጥ የሚደብር ነገር ቢኖር ይህ ነው። ፋሚሊ የምሬ ነው ከዛም በላይ ደግሞ ትዳራችሁን ትዳራችሁን ያህን የመሰለ ፍቅር ያህን የመሰለ ስንት ነገር ያየንበት ፍቅራችሁን ዛሬ ላይ እንደዚህ መሆኑ ደስ ይል፣ የምሬኑ ደስ ይል፣ በቃ ደስ ይል። እውነተው ይህ ነው እና ነጋችሁን ማስተካከል ነጋችሁን አሪፍ ማድረግ። ዛሬ ላይ ሩታ ምናልባት በጎንሽ ሰው ስላለ ምናምን ነገር ሊሆን ይችላል የተመቸሽ ኖርማል ያደረግሽው ምናምን ነገር፣ ግን አንቺ ላይ ነው ጫኖ የሚበረተው አንቺ ላይ ነው ጫነው የሚበረታው። ነገ ትወልጃለሽ፣ በጣም ብዙ ስትራግል ታያለሽ። ብቻሽን ነው ያን ሁሉ ነገር ስትራግል የምታዩ ብቻሽን ነው። አብርሃም ግዴታ ያስፈልግሻል። ያለአባት የምሬን ነው ያለአባትና እናት የሚያድግ ሰው ምን አይነት ምን አይነት አስተሳሰብ እንዳለው ያለአባትና እናት ያደገ ሰው ነው የሚያውቀው። እሱን ለእኔ ተውልኝ ፋሚሊ፣ የምሬን ነው የምነግራችሁ። እሱንን ለእኔ ተውልኝ። ምን አይነት ስሜት እንዳለው እኔ በደንብ ጠንቅቄ አውቃለሁ እኔ በደንብ ጠንቅቄ አውቃለሁ ፋሚሊ። እናም ፕሊስ ታረቁ። ሌላ እኔ ምንም አልችልም ልላችሁ አልችልም። ከአንቺ ቃል አልወጣም። እልል እልል በሉ። አስብበታለሁ። ይህ በጣም ትልቅ ነገር ነው። ትልቅ ትልቅ ኦፖርቹኒቲ ነው ፋሚሊ። አብርሃምና ሩታን አንድ ሊያደርግ የሚ የሚችል በጣም ትልቅ ተስፋ ነው ያየ። በጣም ትልቅ ተስፋ ነው ያየ ነው ፋሚሊ እንዲህ እኔ ሩታ፣ እናትሽ እንዳከበርሻት እኛም በጣም እናከብርሻለን። የምሬን ነው፣ እንወድሻለን። የምትሉ ሰዎች ኮሜንት ላይ እባካችሁ ላይክ እያደረጋችሁ ፋሚሊ ፍቅራችሁን አሳዩት፣ ፍቅራችሁን አሳዩት። ትመለከተዋለች፣ እልክላታለሁ። አይደለም አብርሽም ልጄ ነው፣ አንቺም ልጄ ነሽ። እኔ ደግሞ ሁለታችሁን ስትስማሙ ነው ድምቀቴም፣ ደስታዬም፣ ሰላሜም ሁለታችሁ አንድ ላይ ስትሆኑ ነው ልጄ። ስለዚህ እኔ አሁን በቃ አይዞሽ የምር በጣም ነው ደስ ያለኝ፣ ፋሚሊ የምሬ እንደም ነግራችሁ በጣም ነው ደስ ያለኝ። እናታችን ሻመት ኑሩልን። ሌላ ምንም ልንላል እንችልም፣ ፋሚሊ ሻመት ኑሩልን። እታች ሞርዶ ይቅርታ ከጠይቅ የሚጠይቅሽም ከሆነ ይቅርታ ይጠይቃል። ወደ አንድነት ወደ ስምምነት እንድትሄዱልን ነው የምንፈልገው። የሚመጣው ልጅ ደግሞ በደስታ በፍቅር እንድትቀበሉ ነው በሰላም። እግዚአብሔር ሁለት ያድርጉ። እርግጠኛ ነኝ ፋሚሊ ደግሞ ይሄ ልጅ ሲወለድ እንደ አዲስ ነው ፍቅራቸው የሚያገረሽ የምሬን ነው። በጣም ደስ የሚል ኤንቫይሮንመንት ይዞ ነው የሚመጣው ልጁም። የምሬን ነው ፋሚሊ። እና እኔ እንጃ እንደሚታረቁ እርግጠኛ እንደሚታረቁ ፋሚሊ እርግጠኛ ነኝ። እርግጠኛ የሆናችሁ እስኪ ኮሜንት ላይ ገብታችሁ እኛም እርግጠኛ ነን በሉ፣ እኛም እርግጠኛ ነን በሉ። ብቻ ዋናው የእናንተ ሰላም መሆኑ የእናንተ አንድነት ነው እኛ የምንፈልገው ማንም ሰው ሁለታችሁ እንድትለያዩ የሚፈልግ ሰው የለም በዚህ ሰዓት የለም። ማንም ሰው ደግሞ አይፈልግም ትዳር ተበትኖ ማየት የሚፈልግ ሰው ሌላ አይነት ጭንቅላቱ ልክ ያልሆነ ሰው ካልሆነ በስተቀር፣ በታሪክ በታሪክ ማንም ሰው ደስ አይሉ ማንም ሰው ዝም ብሎ ትዳሩን መፍታት የለበት። ገባችሁ አይደለም? ልጅን የሚያክል ነገር እየመጣ ያለ ነገር ማየት አለበት። ለካ ይሄንን አህል ዋጋ ከፍላልኛለች ለልጅ ብሎ ማሰብ አለበት በደንብ። ይህ በጣም የሚገርም ነገር ነው በደንብ የሚገርም ምናልባት ላይገቡ ይችላል። ወንድ ልጅ ስለሆነ ላይገቡ፣ እኛ ወንዶች ላንረዳን እንችላለን። ገባችሁ ሴቶች የምታሳልፉትን እያንዳንዷን ነገር ላንረዳችሁን እንችላለን። ምክንያቱም በቃ ያ የእናንተን ስሜት እኛ ፊልም ማድረግ ስለማንችል ማለት ነው። እና አንዳንድ ሲትዌሽኖች እናንተ ለእኛ ምን ያክል ምን ያክል ዋጋ እንደምትከፍሉ የምናይበት ሲትዌሽኖች አሉ። እና አንዱ በቃ የምጥ ሰዓት ነው። ፋሚሊ የምሬን ነው፣ የምጥ ሰዓት ነው እና እርግጠኛ ነኝ ትክክለኛ አስተሳሰቡ የሚቀየራል ብዬ አስባለሁ። አስተሳሰቡ ቶታል ይቀየራል ብዬ አስባለሁ። ልጁም ደግሞ በጣም ደስ የሚል ነገር ብስራት ነው ይዞ የሚመጣው እንጂ መጥፎ የሆነ ነገር እርግጠኛ ነኝ ይዞ አይመጣም። እናቴ ችግር የለውም ይህን ነው ላችሁ ምላችሁ አስብበታለሁ። እናቴ ችግር የለውም ይህን ነው ምላችሁ፣ ከእናንተ ሀሳብና ቃል ግን መኝኛ አልወጣም። መስመራቸውን ይዛምሱ ነው የምንፈልገው። አምናለው። አንች አታሳፍሪኝም። እኛ የምናምናለን። የምሬን ነው። እኛ የምናምናለን። ትልቅ ተስፋን ያገኘ ትልቅ ተስፋ ነው ያገኘነው። በቅርቡ አዲስ ነገር ይኖራል። ለየት ያለ ነገር እንደምናየ እርግጠኛ ነኝ። ፋሚሊ፣ አብርሽም ያው ወደ መስመሩ ይገባል ብዬ በደምብ በሙሉ ልቤ ነው የምናገረው። ይገባል። የምሬን ነው። ይገባል። ፋሚሊ ታያላችሁ፣ ታያላችሁ ታ እስካሁን ድረስ በሃይሚና እስካሁን ድረስ በሩታና በአብርሽ ተስፋ ያልቆረጥ እስኪ ኮሜንት ላይ ንገሩኝ። እስኪ እኛ ተስፋ አልቆረጥንም በሉኝ። እስኪ እኔ ተስፋ አልቆረጥም ፋሚሊ የምሬኑ፣ ተስፋ አልቆረጥኩ። ይህንን አይቼ ተስፋ አልቆርጥ አልችልም፣ አልችልም ፋሚሊ። በጣም ብዙ ማስተዋል፣ ብዙ ዋጋ መክፈል ይጠበቃል። በጣም በጣም በጣም እኛ እኔ መናገር ያለብኝ ነገር በቃ፣ እናታችን በደንብ እየተናገሩት እየተናገሩት ነው። ማንም ሰው እንደዚህ የምሬኑ፣ በጣም ነው ደስ ያለ ደስ ያለኝ ማለት ነው። ምክንያቱም እናቷም ነች ከሷም ቃላት ከሷም ትእዛዝ መውጣት አትፈልግም ገብቷቸዋል አ በጣም በቃ ትክክለኛ ሰው ነው። አሁን በዚህ ሰዓት የያዘልን ብዬ ማስበው የምሬን ነው ሩታና አብርሽን ለማስታረቅ ትክክለኛ ሰው ትክክለኛ ሰው ያውም የሩታ እናት። እኔ አላቅም ቃላት የለኝምና ደስ ብሎኛል። በሰላም ተገላገይልኝ፣ በሰላም ተገላገይ ሩታ እኛም ጸሎት በጸሎታችን እናስብሻለን። ሰው እንግዲህ የዛሬ ቪዲዮ ይመስል ነበር። እርግጠኛ ነኝ ደስ እንዳላችሁ እንደ እኔ እርግጠኛ ነኝ ፋሚሊ እርግጠኛ ነኝ ደስ ያላችሁ ላይክ እያደረጋችሁ። ሰው የዛሬ ቪዲዮ ይመስል ነበር። በቀጣይ ቪዲዮ ደስ የሚል ነገር እንመለከታለን ብዬ ተስፋ አደርጋለሁ። የዛሬ ቪዲዮ ይመስል ነበር። በቀጣይ እስከምንገናኝ ድረስ ባይ።